ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የራስ አርበኛ ዘመነ ካሴ ሽልማት በዛሬው ዕለት አነጋጋሪ ነበር። ያለ ልዩነት የተባበሩት ኃይሎች ደግሞ ድል ማድረጋቸው ተነግሯል። የወጣቶች አፈሳ በተለያዩ ከተሞች ውስጥ ተጠናክሮ ቀጥሏል ሲባል ኦርቶዶክሳውያን ክርስቲያኖች ተጨፍጭፈው አድሯል የሚለው አሳዛኝ ዜናም ብዙዎችን ያስቆጣ ሆኗል። የጠቅላይ ሚኒስትሩ መልሶች ጥያቄዎችን ያጫሩ ሆነው አልፈዋል። የሀገሪቱ የአምባገነንነት አዝማሚያ አሳሳቢ ደረጃ ላይ ደርሷል የሚል ሪፖርትም ተነቧል። እነኝህንና ሌሎችንም ዜናዎች በተሟላ ዝርዝር ወደ እናንተ ወደ ውድ አድማጮቻችን የምናደርስ ይሆናል። እናንተም ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ በወዳጅነት አብራችሁን እንድትቆዩ በአክብሮት ተጋብዛችኋል። አሁን በቀጥታ ወደ መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ኃይል መዋቅሩን እያዘመነ ከዚህም ጎን ለጎን ሰራዊቱን በማሰልጠን ህዝባዊ የነበረውን ሰራዊቱን ወደ ድርጅታዊ ጦር ለመቀየር ተከታታይ ስልጠናዎችን በመስጠት ታምር እየሰራ እንደሚገኝ የሚታወቅ ነው። በዛሬው እለትም የቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለሶስት ወራት ያሰለጠናቸውን እግረኛ ሰራዊቱን አስመርቋል። በዚህ የምርቃት ፕሮግራም ላይ ታዲያ እጅግ አስደናቂ የነበረው ራስ አርበኛ ዘመነ ካሴ ቢቸና ከተማ ላይ ጀብድ የፈጸመውን ፋኖ አሳምንን ወይም ቀኝን የሸለመበት ክስተት ነበር። ዋኑ አሳምን የእነማይ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ ቀንድሾ ክላሽ በመማረክ ጀብድ በመስራቱ ዘመናዊ ስታር ሽጉጥ ሽልማት ተበርክቶለታል። ጀግናን መፍጠር ብቻ ሳይሆን ለጀግና ክብር መስጠት የሚያውቅበት ራስ አርበኛ ዘመነ ካሴ ይህንም መሰል ጀግንነት ለሚፈጽሙ የዘመኑ ጀግኖች ሊበረታቱ ይገባል የሚል መልእክትንም አስተላልፏል። በአርበኛ መከታው ማሞ ከሚመራው ከሸዋ ጠቅላይ ግዛት እዝ እና በአርበኛ ደሳሌን ሲያሽብ ሸዋ ከሚመራው ከአሳምነው እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን ወሰዱት እርምጃ ታላቅ ድል መቀዳጀታቸውን ለማወቅ ተችሏል። በመራቤቴ ቀጠና በተደረገው ውጊያ ጠላት ለክፉ ቀን የሚታደጉኝ በሚል የሚመካባቸው ከ40 በላይ የአየር ወለድ ኮማንዶዎቹ ሲገደሉበት ከ25 በላይ የሚሆኑት መቁሰላቸውንም ለማረጋገጥ ተችሏል። ከተገደሉት መካከልም የኮማንዶ ሻምበል አዛዦች እና መስመራዊ አዋጊዎች ይገኙበታል የተባለ ሲሆን፣ በተጨማሪም በርካታ ጥቁር ክላሽንኮ መሳሪያዎችን ማርከው መታጠቃቸውንም ለማወቅ ተችሏል። በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖዣዊ ቀበሌ የሚኖሩ ኦርቶዶክስያን መገደላቸውን ከቦታ የተሰሙ መረጃዎች አሳይተዋል። በመረጃዎቹ መሠረት በቀበሌ የሚኖሩ 14 ኦርቶዶክስያን ሌሊት 6 ሰዓት አካባቢ ረቡዕ ዕለት ጥቅምት 13 ቀን 2018 ዓ.ም ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱባቸው ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው እንደነበርም ተነግሯል። የተገደሉት ምዕመናን የዕድሜ ክልላቸው ከሁለት ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም መረጃዎቹ ገልጸዋል። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ መሄዳቸውንም በመረጃዎቹ ላይ ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ ስምንት ኦርቶዶክሳያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውንም ለማወቅ ተችሏል። ከተገደሉት ምዕመናኑ ስድስቱ በገገሌ አለወልድ ቤተ ክርስቲያን አንድ ደግሞ በሞይ ቅዱስ ዮሐንስ ቤተ ክርስቲያን እና ሌሎች ሟቾች ሰዎችም ባሉበት አካባቢያቸው ስራ ተቀብራቸው መፈጸሙም ተገልጿል። በመረጃው እንደተመለከተው በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባልም ተብሏል። በአሁን ሰዓት በአካባቢ ሁኔታዎችን ለማረጋጋት በሚል የሀገር መከላከያ በስፍራው እንደሚገኝ በመረጃዎቹ ላይ ተጠቅሷል። በአዲስ አበባ ከተማ መጠነ ሰፊ የሚባል የወጣቶች አፈሳ መካሄዱን ምንጮች ተናግሯል። አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥሏል ሲሉ ነዋሪዎች እንደተናገሩ የሚጠቁሙት ዘገባዎቹ ጥቅምት 18 ቀን 2018 ዓ ም ከአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸውም ተነግሯል። በ11 ክፍለ ከተማ በሺዎች የሚቆጠሩ ወጣቶች ታፍሰው በሶስት መሠረታዊ ውትድርና ማሰልጠኛ ትምህርት ቤቶች መወሰዳቸውን መረጃ ሰጪዎቹ ተናግረዋል። በተለይም እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸውም ጭምር ተረጋግጧል። አፈሳው በተመሳሳይ በናዝሬት፣ በደብረ ዘይት፣ በሞጆ፣ በሐዋሳ፣ በይርጋለም እና በኦሮሚያ ክልል በሁሉም አካባቢዎች በሚባል ደረጃ እንዲሁም በጋሞና በወላይታ እንደተከናወነና በአሁኑ ሰዓት ብዛት ያላቸው ወጣቶች ታፍሰው በአዳራሾች ውስጥ ታጉረው እንደሚገኙም ተጠቁሟል። በተለይ ከኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩ የተገለጸ ሲሆን የብልጽግናው የኦህዴድ አገዛዝ የኦሮሞን ስልጣን እንጠብቅ በሚል ስብከት ወጣቱን እያሳፈሰ ነው ተብሏል። ኢትዮጵያ በህግ የበላይነት ምዘና የአምባገነንነት አዝማሚያዎች እየተባባሱባት መምጣታቸውን አንድ ሪፖርት አስጠንቅቋል። የዓለም አቀፉ የፍትህ ፕሮጀክት ወይም ደብሊው ጄ ፒ ዛሬ ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛ ተቀምጣለች። በዚህም በኢትዮጵያ የህግ የበላይነት ከአመት ወደ ዓመት ማሽቆልቆሉን ቀጥሏል ተብሏል። ሪፖርቱ የአገሪቱ ውጤት ካለፈው አመት ጋር ሲነጻጸር በ24 በመቶ ዝቅ ማለቱን ጠቅሶ ይህም ለአምስት ተከታታይ አመታት ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ የዓለም አቀፍ የፍትህ ፕሮጀክት መረጃ መሰረት በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆልን አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋና ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን አክሎ ገልጿል። ወደ ትግራይ የምንልከው በጀት በሙሉ ለወታደሮች ነው እየዋለ ያለው ሲሉ ጠቅላይ ሚኒስትሩ በትግራይ ስላለው ሁኔታ ተናግረዋል። ለምሳሌም በማለት በጅግጅጋ ኮሪደር ልማት ከፍተኛ ለውጥ አለ ያሉት ጠቅላይ ሚኒስትሩ የትግራይ ክልል ገቢ ከሶማሌ ክልል ገቢ በከፍተኛ ደረጃ በልጦ ሳለ፣ እንዲሁም የመቀለ ገቢ ከጅግጅጋ ገቢ ስድስት እና ሰባት እጥፍ የሚበልጥ መሆኑ እየታወቀ ያ ሁሉ ገቢ ተሰብስቦም ከዚህም ተመድቦ እንዴት አንድ ወይም ሁለት ኪሎ ሜትር ኮሪደር አይሰራም ሲሉም ጠይቀዋል። ወደ ልማት ካልተሄደ ሁል ጊዜ ውጊያና ግጭት ጠቃሚ አይደለም። በተቻለ መጠን ወደ ሰላምና ወደ ንግግር ገብቶ የሕዝቡን ችግር መፍታት ያስፈልጋል ሲሉ ምክራቸውን ለግሷል ዘንድሮ የክረምት እርሻውን ሁኔታ ለማየት በትግራይ ክልል በስፋት የድሮን ቅኝት ስናደርግ ነበር ብለው ጥቆማ የሰጡት ጠቅላይ ሚኒስትሩ የሚገርም ማሳ አለ፣ በንጽጽር ከፍተኛ እርሻ ይታያል። በወሰድናቸው የምስል መረጃዎች የሚያሳዩት የተሻለ ምርት እንዳለ ነው። እኛም የምንፈልገው ያው ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደሩም እንዲጠቀምና ከልመና እስረኝነት እንዲገላገል ነው ብለዋል። በመጨረሻም ትግራይ ውስጥ የፌዴራሉ መንግስት የውጊያ ዓላማ የለውም አንፈልግም ጥቅም የለውም በትግራይ የሚደረግ ውጊያ ምንም ጥቅም የለውም ሲሉም መደምደሚያቸውን ሰጥተዋል ለኤርትራ መንግስት ባስተላለፉት መልእክት ደግሞ ወደ ጎረቤት ሀገራት ጥይት አስተላላፊ አትሁኑ ሲሉ የተናገሩት ጠቅላይ ሚኒስትሩ የኤርትራ መንግስት በህገወጥ ንግድ፣ በሀሰተኛ ብር ዝውውር፣ በጥቁር ገበያ ወይም ህገወጥ የዶላር ምንዛሪ፣ በህገወጥ የሰዎች ዝውውር ላይ እየተሳተፈ ይገኛል ሲሉም ከሰዋል። የቀይ ባህር ጉዳይን በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለሌሎችም በርካታ ሀገራት እንዲያሸማግሏትና መፍትሄ እንዲያመጡላት ጥያቄ ማቅረቧን ጠቅላይ ሚኒስትሩም ተናግረዋል። በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ያ ከተነሳ ግን ውጤቱ ግልጽ እንደሆነና ሀገሪቱም ማንም እንደማያስቆማት አስጠንቅቋል። ኢትዮጵያ ብሔራዊ ጥቅሟን በሚመለከት ኢርታዊ፣ ኢፍታዊና የበደል ሁሉ የመጨረሻ በደል የተፈጸመባት ሀገር መሆኗን በማምራሪያቸው ጠቁመው ይህ ኢፍታዊና ኢርታዊ ውሳኔ ባለበት ሁኔታ ውስጥ ግን የተሟላ ሰላምን ሊፈጠር እንደማይችል አስገንዝቧል። በመጨረሻም በንግግራቸው ማጠቃለያ ላይ ኢትዮጵያ የባህር በር አይገባትም የሚል አመለካከትና አስተያየት በፍጹም ተቀባይነት እንደማይኖረው ገልጸው ማንም ፈለገም አልፈለገም ኢትዮጵያ በ